ሰላም ሰላም፣ ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቪዲዮ ይዤላችሁ መጣሁት በእርግዝና ጊዜ ስለአመጋገብ። በእርግዝና ጊዜ አመጋገብ ጥንቃቄ የሚያስፈልገው ነው። ለጽንስ እድገት አንደኛ የአእምሮ እድገት ያስፈልጋል፣ ሁለተኛ አጠቃላይ ሌሎች የአካል ክፍሎችም እድገት ያስፈልጋቸዋል። ስለዚህ እነዚህ እድገቶች የሚከናወኑት በምግብ ውስጥ በሚገኙ ማዕድል ነው። ስለዚህ አመጋገብ በእርግዝና ጊዜ ትኩረት ያስፈልገዋል ማለት ነው። ብዙ ጊዜ አመጋገብ ላይ ትኩረት ባለማድረግ የሚሰሩ ስህተቶች አሉ። ምክንያቱም አንድ ጽንስ ገና በማደግ ላይ በሚሆንበት ሰዓት ተመጥነው የሚሰጡት የምግብ አይነቶች አሉ። ኤክሰስ ሲሆኑ ጽንሱን ይጎዳሉ፣ እርግዝናውንም ይጎዳሉ። ሲያንሱ ደግሞ በተመሳሳይ ጉዳት ያመጣሉ ማለት ነው። ስለዚህ ሁሉም የምትመገባቸው ምግቦች መጠናቸው ሲበዛም ሲያንስ ጉዳት ስለሚያመጣ እስከምን ድረስ ነው መመገብ ያለባት የሚለውን እነግራችኋለሁ ማለት ነው። እዚህ ቶፒክ ላተኩር የፈለግኩት ኢሴንሻል ቪታሚን የሚባሉት ቪታሚን እንግዲህ ብዙ አይነት ናቸው essential and non essential ተብሎ ይከፈላል። essential የሚባሉት በሰውነታችን ውስጥ የማይሰሩ ነገር ግን ለሰውነት በጣም አስፈላጊ ነው። ስለዚህ essential የሚባሉት አንደኛ ቪታሚን A፣ ቪታሚን B6፣ ቪታሚን B9 እና ቪታሚን B12። ቪታሚን B9 የሚባለው ፎሊክ ማለት ነው ወይም ፎሊክ አሲድ ነው። ቪታሚን D፣ ቪታሚን A እና ቪታሚን K የሚባሉት ነገሮች ነው ማለት ነው። በዚህ ቪዲዮ ስለ ቫይታሚን ኤ ነግራችሁና በቀጣይ በተከታታይ ቪዲዮ ደግሞ ስለ ሌሎች essential ቫይታሚኖች ነግራችኋለሁ። ቫይታሚን ኤ ብዙ ጥቅሞች አሉት። ከነዚህ ጥቅሞች መካከል አንደኛ ለእይታ በጣም አስፈላጊ ነው። እንዲሁም ደግሞ ከብሽታ የመከላከል አቅሙን ውስጥ ለማድረግ ይጠቅመናል ማለት ነው። ሌላ ቪታሚን ኤ የሚጠቅመው ሴል ግሮውዝ ነው። ህዋሳት የፅንሱ ህዋስ ሊሆን ይችላል፣ የእናቲቱም ህዋስ ሊሆን ይችላል። እነዚህ ለእርግዝና በጣም አስፈላጊ የሆኑ ሴሎች እድገታቸውን ፕሮፐርሊ እድገት እንዲኖራቸው የሚጠቅመን የቪታሚን አይነት ነው። ቪታሚን በቀን የሚያስፈልገው 770 ማይክሮግራም ያስፈልገናል። በቃ ቪታሚን ኤ ማክሲሙ ከ10 ሺህ ኢንተርናሽናል ዩኒት መብለጥ የለበትም። ከዚ በላይ የሚበልጥ ከሆነ በጣም አዲገኛ ጉዳት ሊያስከትል ይችላል። ለምሳሌ በርት ዲፌክት ወይም ደግሞ የአፈዳዳሽ ችግር ሊያመጣ ይችላል። እንዲሁም ደግሞ ሊቨር ቶክሲቲ ጉበት ቶክሲክ እንድትሆን ያደርጋት የጉበት ጉዳት ያስከትላል። ይሄ ጉበት ጉዳት የሚያስከትለው ፅንሱ ብቻ አይደለም። ስለዚህ የቪታሚን ኤ መጠናችን ከሺህ ኢንተርናሽናል ዩኒት ወይም ደግሞ ከ3000 ማይክሮግራም መብለጥ የለበት። ስለዚህ እነዚህ የቪታሚን ኤ መገኛ ምግቦች ባለማወቅ እንደተመገቧቸው በብዛት ጉዳት አለው ማለት ነው። ቪታሚን ኤ ሁለት አይነት ናቸው ፕሪፎርምድ ቪታሚን ኤ የሚባለው ወይም ሬቲኖል የሚባለውና ቤታ ካሮቲን የሚባለው አሁን ፕሪፎርምድ ቪታሚን ኤ ወይም ሬቲኖል ከእንስሳት ተዋጽኦ የሚገኙ ናቸው ቤታ ካሮቲን የሚባሉት ፕላንት ቤዝ ናቸው ከእጽዋት የሚገኙ ናቸው በመጠን ያለብን ከእንስሳት የሚገኙት በጣም ብዛት ስለሚኖራቸው ከእንስሳት የሚገኙ የቪታሚን ኤ መጠን በጣም ስለሚያበዙት እነሱ ላይ ልንጠነቀቅ ያስፈልጋል ለምሳሌ በጣም የቪታሚን ኤ በጣም ሪች የሆነ ጉበት ነውና ጉበትን በብዛት መጠቀም ለዚህ ጉዳት ያስከትላል ለምሳሌ መቶ ግራም ጉበት ውስጥ ከ12000 እስከ 30000 ኢንተርናሽናል ዩኒት የሚሆን ቪታሚን ኤ ይኖረዋል ይኖራል። ግን አሲ ይህን ብትመገቡ፣ ስለዚህ ኮምፕሊትሊ ጉበት መመገብ የለባችሁ ማለት ነው። ሌሎች መገኛቸው አሳ ውስጥ ሊገኝ ይችላል። ግን እንደ ሊበር አይደለም። በመጠኑ ከተጠቀም አሳዎችን ለዚህ ለመገኘ ይሆናል። ነገር ግን ቤታ ካሮትን የሚባል ፕላንት ቤስት የሚባሉት ምንም አይነት ሊሚቴሽን የላቸውም። እነሱም ሁሉ በሙሉ መጠቀም ይችላል። ለምሳሌ ካሮት፣ ድንች ስፒናች፣ ወይም ደግሞ ጎመን፣ ማንጎ እነዚህ መጠቀም ችላለን እነዚህ ላይ ቪታሚን ስለሚገኝ